ሰላም ሰላም የዘመን ስፖርት ቤተሰቦች፣ እንዴት ቆያችሁ? ለተማክሰኞ የምሽት የእንግሊዝ ፕሪሚየር ሊግ ጨዋታዎችን መረጃዎችን ወደ እናንተ ይዤ መጥቻለሁ። ዘመን ስፖርትን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ከኔ ጋር እንድትጓዙ ከአሁኑ መልእክቴን አስተላልፋለሁ። እስኪ ይህንን የቪዲዮ ሁላችሁም ከመጀመራችሁ በፊት ይህንን ቻናል ላይክ፣ ሸር፣ ሰብስክራይብ በማድረግ የዘመን ስፖርት አጋር እንድትሆኑ ጋብዛለሁ። እንግዲህ ለእግር ኳስ አፍቃሪያን ማህበረሰብ ዕለተ ማክሰኞ ምሽት በጣም የሚጠበቅ ሰዓት ነበረ። ያ ሰዓትም ደርሶ እንግዲህ በሀገራችን ኢትዮጵያ ከፍተኛ የእግር ኳስ ደጋፊያን ያላቸው አርሰናልና ማንቸስተር ዩናይትድ የራውንድ 30 ማለትም የሰላሳኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን አድርገው ነበረ። እንግዲህ እነዚህን ውጤቶች ወደ እናንተ የማደርስ ይሆናል። አንዳንድ መረጃዎችንም ወደ እናንተ አካፍላለሁ። ከዚህ በተጨማሪ እንግዲህ የተለያዩ የአውሮፓ የዝውውር መረጃዎችም እጅ ላይ ናቸው። እነሱንም ወደ እናንተ የማደርስ ይሆናል። ታዲያ እናንተም ይህንን ቻናል ላይክ፣ ሸር፣ ሰብስክራይብ በማድረግ ለሁሉም የእግር ኳስ አፍቃሪ እንዲደርስ የድርሻችሁን ተወጡ። በማለት እጀምራለሁ እንግዲህ ምሽት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሰላሳኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሶስት ጨዋታዎችን መመልከት ችለን ነበር። ከእነዚህም ጨዋታዎች መካከል አርሰናል ከፉልሃም፣ ወልቭስ ከዌስትሃም እና ኖቲንግሃም ፎሬስት ከማንቸስተር ዩናይትድ ጨዋታቸውን አድርገው ነበረ። ከወልቭስ እጀምራለሁ ማለት ነው። እንግዲህ ወልቭስ ከዌስትሃም ጋር ምሽት አራት ሰዓት ከ45 የጀመረ ጨዋታ ነበረ። በዚህ ጨዋታም እንግዲህ ወልቭሶች ዌስትሃም ዩናይትድን አንድ ለዜሮ በሆነ ውጤት ማሸነፍ ችለዋል። እንግዲህ በዚህ ጨዋታ ከፍተኛ የሆነ ፉክክር የተመለከትንበት ጨዋታ ነበረ። የሰላሳኛ ሳምንት ወልቭስ ከዌስትሃም ዩናይትድ ያደረጉት ጨዋታ ማለት ነው። እንግዲህ እነዚህ ክለቦች ማለትም በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ማለት ነው። ወልቭሶች እንግዲህ በአንድ ደረጃ ከፍ ብሎ አስራ ሰባተኛ ደረጃ ላይ ተቀምጠው የሚገኙ ሲሆን ዌስትሃም ዩናይትድ ደግሞ ዌስትሃም ዩናይትድ ደግሞ እንግዲህ ከሱ አንድ ደረጃ ከፍ ብሎ ወይም ከተጋጣሚ ወልቭስ አንድ ደረጃ ከፍ ብሎ ከዌስትሃም ዩናይትድ ሰላሳ አራት ነጥቦችን በመያዝ አስራ ስድስተኛ ደረጃ ላይ የተቀመጠ ክለብ ነበር። እንግዲህ ሁለቱም ክለቦች ከፍተኛ ፉክክርን አድርገው በመጨረሻም በወልቭስ አንድ ለዜሮ አሸናፊነትን የተጠናቀቀው በዚህም እንግዲህ ከወራጅ ቀጠናው በአምስት ነጥቦች ርቆ እንግዲህ ወልቭስ በ29 ነጥብ 17ኛ ደረጃ ላይ መቀመጥ ሲችል ዌስትሃም ዩናይትድ በ ተቀናቃኝ ወልቭስ ቢሸነፍም እንግዲህ ቀድሞ የሰበሰባቸው ነጥቦች ስላሉት 34 ነጥቦችን በመያዝ 16ተኛ ደረጃ ላይ ተቀምጧል። ማለት እንግዲህ በወራጅ ቀጠናው በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ማለት ነው። ከወዲሁ ነው የቀጣዩ ዓመት ወራጆችን ማወቅ የቻልነው ነው። በዚህም መሰረት ኤፕሲዊች ታውን በ17 ነጥብ፣ ሌስተር ሲቲ እንዲሁም በተመሳሳይ 17 ነጥብ ነጥብና ሳውዛምፕተን በዘጠኝ ነጥብ እንግዲህ ተከታታይ 3 ከ18 እስከ 20ኛ ደረጃን የያዙ ተከታታይ ሶስት ወራጅ ቀጠና ላይ የሚገኙ ክለቦች ናቸው። ለእግር ኳስ አፍቃሪያን በጉጉት ሲጠበቅ የነበረው የአርሰናልና የፉላም ጨዋታን እንመልከት። እንግዲህ አርሰናሎች የተለያዩ ጉዳት ያለባቸው ተጫዋቾችን እንግዲህ ወደ ሜዳ ሳያስገቡ ነው መጫወት የጀመሩት ማለት ነው።

ቶሚያሱ፣ ካይ ሃቨርስ፣ ሪካርዶ ካላፊዎሪ እንዲሁም ቡካዮ ሳካ ወንበር ላይ በጉዳት ወንበር ላይ የነበሩ ተጫዋቾች ናቸው። ከነዚህ መካከል እንግዲህ ለአርሰናል የፊት መስመር ደጀን ሆኖ የሚያገለግለው ቡካዮ ሳካ ከረፍት በኋላ እንግዲህ ለአርሰናል ከስልሳ አራተኛው ደቂቃ በኋላ ማለት ነው እንግዲህ ተቀይሮ በመግባት በንዋኔሪ ተቀይሮ በመግባት የመጀመሪያ ጨዋታውን በማድረግ እንግዲህ በሚደንቅ ሁኔታ የማሸነፊያውን ሁለተኛ ጎል ማስቆጠር ችሏል። በጨዋታውም እንግዲህ አርሰናሎች በአራት ሦስት ሦስት አሰላለፍ ነው ወደ ሜዳ መግባት የቻሉት። በረኛቸውን ዴቪድ ራያን ከኋላ በማሰለፍ ጁሬን ቲምበር፣ ዊሊያም ሳሌባ፣ ጋብርኤል ማግሃሌሽ እና ሉዊስ ስኬልን ከኋላ መስመር ነው አሰልፈው፣ በመሀል ሚካኤል ኦዲጋርድ፣ ቶማስ ፓርቴ እና ዴክላን ራይስ ከመሃል ሲያሰልፉ ኢተን ዋኔሪ ሚኬል ሜሪኖ እና ማርቲኔሊ በፊት መስመር ነው ይዘው መጫወት የቻሉት ማለት ነው። እንግዲህ በጨዋታውም ከፍተኛ ትንቅንቅ ከፉልሃሞች ገጥሟቸው ነበረ። ነገር ግን ይህንን ትንቅንቅ በመወጣት እንግዲህ ሁለት ለአንድ በሆነ ውጤት አሸንፈው ጉዟቸውን የአሸናፊነት ጉዟቸውን ማስቀጠል ችለዋል። እንግዲህ ፉልሃሞች ራውል ጂሚኔዝን ከፊት ሲያሰልፉ ሮቢንሰን ስሚዝሮ አዳማ ትራወሪ እና ካስታኝ በፊት መስመር እንግዲህ ሮቢንሰን እና ካስታኝ የኋላ ተመላለሽ ተጫዋቾች ናቸው መሀል ላይ ሳንዳር በርግና ሳሳ ሉኪችን ነው ይዘው መግባት የቻሉት ከኋላ መስመር እንግዲህ ጆርጌ ኳንቻ አንደርሰን እና ኢሳን ዲዮፕን ነው ከበረኛቸው ሊኖ ጋር አስከትለው መግባት የቻሉት ማለት ነው። ፉልሃሞች በዚህም በጨዋታው እንግዲህ ስልሳ ስምንት ነጥብ ዘጠኝ ፐርሰንት ለአርሰናል የማሸነፍ እድል ተሰጡት የነበረ ሲሆን ለፉልሃም አስራ ሁለት ፐርሰንት የማሸነፍ ንጻሬ የተሰጡት ነበረ። 19 ፐርሰንት የአቻነት ግምትን ነበር ማስፈር የቻለው እንግዲህ በዚህም አርሰናል ሁለት ለአንድ በሆነው ውጤት ማሸነፍ ችሏል። እንግዲህ ሚካኤል ሜሪኖ በሰላሳ ሰባተኛው ደቂቃ ነው ኢታን ነዋኔሪ አሲስት ያደረግለትን ኳስ በማስቆጠር ለአርሰናል የመሪነቱን ጎል ማስቆጠር የቻለው። ከዛ በኋላ እንግዲህ ቡካዮ ሳካ ከብዙ ጨዋታዎች በኋላ ወደ ሜዳ የተመለሰው ቡካዮ ሳካ እንግዲህ ተቀይሮ በመግባት በኢሳን ዋኔሪ ተቀይሮ በመግባት በ73ኛው ደቂቃ ድንቅ ጎልን በማስቆጠር እንግዲህ ለአርሰናል የአሸናፊነት ጎልን ማስቆጠር ችሏል። ፕላስ አራት ደቂቃ በኋላ እንግዲህ የፉልሃሙ ሮድሪጎ በማስቆጠር እንግዲህ ፉልሃሞች ሁለት ለአንድ በሆነ ውጤት በመሸነፍ ወደ ሀገራቸው ተመልሰዋል ማለት ነው። እንግዲህ በመጀመሪያው ጨዋታ በፉልሃም ሜዳ በተደረገው የአርሰናልና የፉልሃም ጨዋታ ፉልሃሞች አሸንፈው ከአርሰናል ሶስት ነጥብ ይዘው መመለሳቸው የሚታወስ። በዚህ ጨዋታ ማለትም አርሰናል ከፉልሃም ጋር ባደረጉት ጨዋታ እንግዲህ በጣም ከፍተኛ ክስተቶች ተከናውኗል። ከነዚህም ክስተቶች መካከል እንግዲህ ለአርሰናል በጣም አስጊ የሚባሉ ጨዋታዎች እንግዲህ ወደፊት ይጠብቁታል። በእንግሊዝ ፕሪሚየር ሊግ ቀዳሜ ዕለት ከ ኤቨርተን ጋር የሚያደርጉት ከባድ ፊልሜ ይጠበቃል። ከዛ በኋላም እንግዲህ ዕለተ ሮብ በቻምፒየንስ ሊጉ ሪያል ማድሪድን ያስተናግዳል ሆኖ በዛሬው ጨዋታ ማለት ነው ቀደም ብሎ የማ የኋላ ተከላካይ ደጀኑ ገብርኤል መጋሌሽ በአስራ አምስተኛው ደቂቃ እንግዲህ እየሮጠ በነበረበት ሰዓት ጭኑ አካባቢ በተሰማው የሃምስትሪንግ ጉዳት በ15ኛው ደቂቃ ነው በጃኮብ ኪዌር ተቀይሮ መውጣት የቻለው ማለት ነው። እንግዲህ ገብርኤል ማጋሌሽ ለአርሰናል ምን አይነት ድንቅ አመትን እያሳለፈ እንደሚገኝ አርሰናልንም እንዴት ተሸክሞት እየወጣ እንደሚገኝ የምናስታውሰው የተለያዩ ጨዋታዎች አሉ። ከዚህም በተጨማሪ እንግዲህ ጁሬን ቲምበርም በመጀመሪያው አጋማሽ ነው የጉዳት ስሜት ተሰምቶት ጨዋታ አቋርጦ ሕክምና ሲደረግለት የነበረው ማለት ነው። እንግዲህ ከሕክምናው በኋላ እንደገና ወደ ሜዳ ገብቶ መጫወት የቻለ ቢሆንም በሰባ ስድስተኛው ደቂቃ እንግዲህ ጁሬን ቲምበርም በጉዳት በፊት መስመር ተጫዋቹ በትሮሳርድ ማለት ነው። በሰባ ስድስተኛው ደቂቃ ተቀይሮ መውጣት ችሏል። እንግዲህ ለአርሰናል የኋላ መስመሩ ነው ከፍተኛ ጥንካሬ ይታይበታል ተብሎ የሚጠበቀው ማለት ነው። እንግዲህ የተለያዩ ከባባድ ተቀናቃኞችም ሲኖሩ እንግዲህ በኋላ መስመር ባላቸው ጥንካሬ ነው እንግዲህ ግምት ውስጥ በማስገባት አርሰናል የተለያዩ የማሸነፊያ ነጻሌዎች እየተሰጡ የሚገኘው እንግዲህ ገብርኤል ማግሃሌሽ እና ጁሪያን ቲምበር ደግሞ ለአርሰናል ምን ያህል ከፍተኛ ግልጋሎትን እየሰጡ እንደሚገኙ እናውቃለን። ስለሆነም ጉዳቱ ምን ያህል እንደሆነ እስካሁን የታወቀ ነገር የለም። በሚወጡ የተለያዩ ዜናዎች የምንሰማው ይሆናል። ነገር ግን በጣም አስከፊ ዜና ይሆናል ለአርሰናል ማለት ነው። ገብርኤል ማግሃሌሽ እና ጁሪያን ቲምበር እንግዲህ በጣም ለአርሰናል ምሰሱ የሆኑ ተጫዋቾች እንደሆኑ የሚታወቅ ነው። እንግዲህ በጨዋታውም ስታቲክሱን ስንመለከት በ52 ፐርሰንት አርሰናል ከፍተኛውን ቦታ ሲይዝ በጨዋቷም አምስት ኮርናዎችን ነው ማግኘት የቻለው በተቃራኒው ፉልሃም እንግዲህ ሶስት ብቻ ነው ማግኘት የቻለው ቶታል ኦንጎልም እንግዲህ አርሰናል አስር ማግኘት ሲችል ፉልሃም ስድስት ነው ማግኘት የቻለው። ሾትስ ኦፍ ታርጌት ኦፍ ታርጌት የተደረገ ሙከራ አርሰናል ስድስት ሲሞክር ፉልሃም ሶስት ብቻ ነው መሞከር የቻለው። እንግዲህ ሌላው ጨዋታ ምንድን ነው፣ በኖቲንጋም ፎሬስት ሜዳ የኑኖ ስፕሪቶ ሳንቶሱ ጠንካራ ቡድን ኖቲንግሃም ፎሬስት ከማንቸስተር ዩናይትድ ጋር ያደረጉ ጨዋታን እንመልከት። እንግዲህ በዚህ ጨዋታ ማንቸስተር ዩናይትዶች እንግዲህ ከፍተኛ ጉዳት ነበረባቸው። የጉዳት ዜናም ያስተናገዱ ነበሩ። እንግዲህ ማንቸስተር ዩናይትዶች ከጉዳት የተመለሱትን የተለያዩ ተጫዋቾችን በቋሚ አሰላለፍ ይዘው በመግባት ነው እንግዲህ ጨዋታ የጀመሩት በሶስት ሁለት አራት አንድ አሰላለፍ ፓትሪክ ዶርጉ እና ዲያጎ ዳሎ በተመላላሽ ማለትም በክንፍ ተመላላሽ አጫውተው ማዝራዊ ማቴስ ዲላይት እና ሌኒ ዮሮ የመሀል ተከላካዮች በማድረግ ካስሚሮ እና ዩጋርቴን በመሀል ተጫዋቾች በማሰለፍ ብሩኖ ፈርናንዴሽ እና ጋርናቾ እንዲሁም ጆሹዋ ዝርኪሴን በተቃራኒው የኑኖ ስፕሪቶ ሳንቶሱ ቡድን ኖቲንጋም ፎረስት በአራት ሁለት ሶስት አንድ አሰላለፍ ነው እንግዲህ ተጫዋቾቹን ይዞ መግባት የቻለው። ከኋላ ላይ ኦላኤና ሚሊንኮቪች ሙሪሎ ና ኒኮ ዊልያምስን በተከላካይ ቦታ ላይ በማሰለፍ ሪያን የትስን እና ኤንደርሰንን በመሀል በማሰለፍ እንዲሁም የፊት ተጫዋቾችን ኢላንጋ ጊብስዋይት ና ዳኒሎ ከ አሁኔ ጋር በማሰለፍ ነው እንግዲህ ወደ ሜዳ መግባት የቻሉት ማለት ነው። እንግዲህ በመጀመሪያው አጋማሽም የቀድሞ የማንቸስተር ዩናይትድ ተጫዋች የፊት መስመር ተጫዋች ማለት ነው ኢላንጋ ባስቆጠረው ጎል ነው፣ ብቸኛ ጎል ነው እንግዲህ ኖቲንግሃም ፎሬስት አሸንፎ መውጣት የቻለው እንግዲህ ከፍተኛ ቁጥርም ነው የተሰጠው በኖቲንግሃም ፎሬስት ማለት ነው። ዘጠኝ ነጥብ ሁለት ከአስሩ ነው እንግዲህ ከፍተኛ ግልጋሎትን ስለተሰጠ ዘጠኝ ነጥብ ሁለት ነው ከአስሩ የተሰጠው ኢላንጋ። እንግዲህ የተለያዩ ስታትስቲክሶችን ስንመለከት በዚህ ጨዋታ ማለት ነው እንግዲህ ፖሰሽናቸውን ስንመለከት እንግዲህ ማንቸስተር ዩናይትድ ከፍተኛ የሆነ ጫናን በማሳደር እንግዲህ አርባ ሰባት ፐርሰንት ነው ይዞ መውጣት የቻለው። በተቃራኒው ኖቲንግሃም ፎሬስት ሀያ ሰባት ነጥብ ሰባት ፐርሰንትን ነው እንግዲህ ኳስን ተቆጣጥሮ መጫወት የቻለው ማለት ነው። ስለሆነም ከፍተኛ ጫና በማንቸስተር ዩናይትድ ደርሶበት ነበር ማለት ነው እንግዲህ እንግዲህ በጨዋታውም ቀደም ብዬ እንዳልኩት የማንቸስተር ዩናይትዱ የቀድሞ ተጫዋች ኤላንጋ ነው በአምስተኛው ደቂቃ ከመሃል ሜዳ ይዞ የተለያዩ የማንቸስተር ዩናይትድ ተጫዋቾችን አስጨንቆ በመግባት ማስቆጠር የቻለው ማለት ነው ከዛ በኋላ እንግዲህ በአምሳኛው ደቂቃ በስልሳ ስድስተኛው ደቂቃ እና በሰባ ስምንተኛው ደቂቃ ተከታታይ ቢጫዎችን ማንቸስተር ዩናይትዶች መመልከት ችለዋል። ኒኮ ዊሊያምስ በሰባ አንደኛው ደቂቃ ፋውል በመስራት ነው እንግዲህ የመጀመሪያ ቢጫውን መመልከት የቻለው እንግዲህ በጨዋታ ቋሚ የነበሩት ሆይሉድ፣ ኤሪክሰን፣ ሜሰን ማውንት እና ሃሪ ማጓየር ተቀይረው በመውጣት በዩጋርቴ ካስሜሮ፣ ጆሹዋ ዝርጊሲ እና በሌኒ ዮሮ ተቀይረው በመግባት ነው እንግዲህ ጨዋታቸው ማድረግ የቻሉት። እነዚህ ተጫዋቾች ሜሰን ማውንት፣ ሃሪ ማጓየር እንዲሁም ሆይሉንድ ጉዳት ላይ የነበሩ ተጫዋቾች እንደነበሩ እናስታውሳለን። ለማንቸስተር ዩናይትድ ጥሩ ዜና የሚባለው እንግዲህ እነዚህ ተጫዋቾች ወደ ሜዳ ተመልሰውለታል። ከዚህ በኋላም እንግዲህ በኢውሮፓ ሊጉም ከፍተኛ ከሪያል ሶሴዳድ ወደፊት ላይ በሚኖረው ጨዋታ ከፍተኛ ስጋት ይኖርበታል ማንቸስተር ዩናይትድ ግን እነዚህ ቋሚ ተጫዋቹ ተጫዋቾቹን ለሩበን አሞሪ መመለሳቸው ይህንን ጉዳት የሚቀንሰው ይሆናል ማለት ነው እንግዲህ በዚህም የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ስንመለከት እንግዲህ ሊቨርፑል በሰባ ነጥብ ቀሪ አንድ ጨዋታ እየቀረው ማለት ነው በሰባ ነጥብ የመጀመሪያውን ደረጃ ተቆናጦ የሚቀጥል ሲሆን ሊቨርፑል ነገ በመርሲሳይድ ደርቢ ከኤቨርተን ጋር ጨዋታ ይኖረዋል የሰላሳኛ ሳምንት ጨዋታ ማለት ነው ሁለተኛ ደረጃ አርሰናል በስልሳ አንድ ነጥብ የተቀመጠ ሲሆን ዛሬ ማንቸስተር ዩናይትድን አንድ ለባዶ ያሸነፉ ኖቲንግሃም ፎሬስት በአምሳ ሰባት ነጥብ ሶስተኛ ደረጃን ይዟል እንግዲህ ቼልሲ ማንቸስተር ሲቲ ኒውካስል በ49 በ48 እና በ47 ነጥብ እስከ ስድስተኛ ያለውን ደረጃ የተቆናጠጡ ሲሆን በወራጅ ቀጠናው በ17 ነጥብ በተከታታይ 17 ነጥብ እና በ9 ነጥብ ወራጅ ቀጠና ላይ የሚገኙት ኤፕስዊች ታውን፣ ሌስተር ሲቲ እና ሳውዝ አምፕተን ናቸው ማለት ነው። በእንግሊዝ ፕሪምየር ሊግ ነገም ጨዋታዎች ሲቀጥሉ ሶስት ሰዓት ከ45 ጀምሮ ጨዋታዎቹ ይደረጋሉ በዚህም በርንማውዝ ከኤፕስዊች ታውን፣ ብራይተን ኤንድ ሆቫልቤን ከአስቶን ቪላ፣ ማንቸስተር ሲቲ ከላይስተር ሲቲ፣ ኒውካስል ከብሬንትፎርድ፣ ሳውዛምፕተን ከክሪስታል ፓላስ በተከታታይ ሶስት ሰዓት ከአርባ አምስት የሚጀምሩ ጨዋታዎች ሲሆኑ ምሽት አራት ሰዓት ላይ ተጠባቂው የመርሲሳይድ ደርቢ ሊቨርፑል ከኤቨርተን ጨዋታቸውን የሚያደርጉ ይሆናል። ሐሙስ ዕለት ቼልሲ ከቶተናም ሆትስፐር ጨዋታቸውን በማድረግ የእንግሊዝ ፕሪ ፕሪሚየር ሊግ የ30ኛ የ30ኛ ሳምንት ጨዋታ የሚጠናቀቅ ይሆናል። ከዚህ በመቀጠልም እንግዲህ በታላላቆቹ ጋዜጦች የወጡና የተጠናቀቁ እንዲሁም ለመጠናቀቅ የተቃረቡ የተለያዩ የዝውውር ዜናዎችን እንመልከት። ጀርመናዊ ኮከብ ቶማስ ሙለር ከ17 ዓመት በኋላ በውድድር ዓመቱ መጨረሻ ባየር ሙኒክን ይለቃል ተብሎ እየተነገረ ነው። እንግዲህ የ35 ዓመቱ ተጫዋች ከክለቡ የኮንትራት ማራዘቢያ እስካሁን እንዳልቀረበለት እየተጠቀሰ እየተነገረ ይገኛል። እንግዲህ ቶማስ ሙለር ከባየር ሙኒክ ጋር ከፍተኛ አገልግሎትን በመስጠት የተለያዩ ድሎችን ማሳካት ችሏል። እንግዲህ በ ከባየር ሙኒክ ጋር 247 ጎሎችን ነው ማስቆጠር የቻለው በሁሉም ውድድሮች ማለት ነው። በዚህም እንግዲህ 12 የ ቡንደስሊጋ ዋንጫዎችን ማሳካት ችሏል። ሁለት የሻምፒየንስ ሊግ ዋንጫዎች ማሳካት ችሏል። እንግዲህ ቶማስ ሙለር ለባየር ሙኒክ ከፍተኛ ግልጋሎትን የሰጠ ማለትም በባየር ሙኒክ ደጋፊዎች ከፍተኛ ቦታን የሚሰጠው እንደ ሌጀንድ የሚቆጠር ተጫዋች ነው። እንግዲህ በዚህ የውድድር ዘመንም በመጨረሻው ማለት ነው ምናልባት ከባየር ሙኒክ የ ውል ማራዘሚያ ካልቀረበለት ወደ ሌላ ቦታ ሊዘዋወር ይችላል። ምናልባትም ጫማውንም ሊሰቅል ይችላል ማለት ነው። እንግዲህ የሰላሳ አምስት ዓመት ተጫዋች ነው። ከዚህ በኋላ የመጫወቻ እድሜው ብዙም የሚኖረው አይሆንም። ስለሆነም ጫማውን ሊሰቅልበትም የሚችልበት አጋጣሚ ይኖራል። ከዛ ውጭ እንግዲህ ኢንትራክት ፍራንክፈርት በክረምቱ ዝውውር ስለ ዋታሮ ኢንዶ ጠይቋል እየተባለም ይገኛል። የሊቨርፑሉ አማካኝ ዋታሮ ኢንዶ የኢንትራ ፍራንክፈርት ኢላማ ሲሆን ሊቨርፑሎች አማካዩን ለመልቀቅ ፍቃደኞች ናቸው እየተባለው ይገኛሉ። እንዲሁም አትሌቲኮ ማድሪዶች አርጀንቲናዊን አርጀንቲናዊን የቶትናም ተከላካይ ክርስቲያን ሮሜሮን ለማምጣት ጥያቄ አቅርበዋል። ዲያጎ ሲሞን ተጫዋቹን አነጋግሮ ወደ ስፔን ክለብ ለመሄድ ፈቃደኛ መሆኑንም የተለያዩ ምንጮች ዋቢ አድርገው እየዘገቡት ይገኛሉ። የማንቸስተር ሲቲ ኮከቦች ኤልካይ ጉንዶሃን፣ ጃክ ግሬልሽ እና ኬቨን ዴብሮይነ በዚህ ክረምት እንግዲህ ሊለቁ ይችላሉ የሚሉ የተለያዩ ዜናዎችም ወደ ጋዜጣ እየቀረቡ ይገኛሉ። ይህንንም የዘገቡ ፍሎሪያን ፕሌተንበርግ ነው። እንግዲህ ኤልካይ ጉንዷን ጃግሪልሽ እና ኬቨን ደብሮይነ እንደሚታወቀው ለማንቸስተር ሲቲ ከፍተኛ ግልጋሎትን መስጠት የቻሉ ከማንቸስተር ሲቲ ጋር የፕሪሚየር ሊግ የቻምፒየንስ ሊግ እንዲሁም የኤፌ ካፕ የሶስትዮሽ ድልን ማሳካት የቻሉ ተጫዋቾች ናቸው። ማንቸስተር ሲቲ ምንም እንኳን ከስፔን ኃያል ክለብ ሪያል ማድሪድ ፉክክር ቢገጥመውም የአርሰናሉን ተከላካይ ዊሊያም ሳሊባን በክረምቱ ተከላካይነት ኢላማዎች ዝርዝር ውስጥ እንዳካተተውም እየተዘገበው ይገኛል። አያክስ አምስተርዳም የማንቸስተር ዩናይትዱን አማካይ ክርስቲያን ኤሪክሰንን እንደገና ለማስፈረም ይፈልጋል። ተጫዋቱ ኮንትራቱን በዚህ ክረምት በማንቸስተር ዩናይትድ ቤት የሚጠናቀቅ ሲሆን ምናልባትም የተጨማሪ እናስፈርም ጥያቄ ካልቀረበለት ወደ ኢንትራክት ፍራንክፈርት፣ ወደ አያክስ አምስተርዳም ሊያመራ ይችላል እየተባለ ነው። ምንጭ ማንቸስተር ዩናይትድ ኒውስን የዘገበው ቸልሲዎች የሊቨርፑልን ግብ ጠባቂ ከአሚን ኬልሄር ከኦሚሂን ኬልሄር ለማስፈረም የአርባ ሚሊዮን ፓውንድ ጨረታ በማዘጋጀት ላይ ናቸው እየተባለም ይገኛል። እንዲሁም የባርሴሎና የፊት መስመር ተጫዋች ፌራን ቶሬዝ የአስቶን ቪላ፣ ኒውካስል ዩናይትድ እና ስፐርስ ኢላማ ሆኗል እየተባለም ይገኛል። ተጫዋቹ በያዝነው ዓመት በፍሊክ ስር ጥሩ ስራንም እየሰራ እንደሚገኝ የምናውቀው ተጫዋች በአርነስሎት ስር የሚመሩት ሊቨርፑሎች ለላዚዮ አማካይ ስፍራ ተጫዋች ኒኮሎ ሮቬላ አርባ ሚሊዮን ዩሮ ለማቅረብ እያሰቡ እንደሆነም እየተዘገበ ይገኛል። ሊቨርፑል በክረምቱ የዝውውር መስኮት ሚሎስ ኬርኬዘን ለማስፈረም በሩን ከፍቷል። ኬርኬዝ በሙያው ቀጣዩን እርምጃ ከታዋቂ ክለብ ጋር መውሰድ እንደሚፈልግ ከተናገረ በኋላ ህልሙ ወደሆነው ወደ ሊቨርፑል መዘዋወር እንደሚፈልግም ሚረር ፉትቦል ዘግቧል። አስቶን ቪላ መጪ የክረምቱ ዝውውር መስኮት ላይ የሪያል ማድሪዱን ቱርካዊ ባለተሰጦ ኮከብ ተጫዋች አርዳ ጉለርን ለማስፈረም ክለቡ ፍላጎት እንዳለውም እየተገለጸ ይገኛል። ከዚህም በተጨማሪ የሳውዲው ክለብ አልናስር የዌስትሃሙን የፊት መስመር አጥቂ መሐመድ ኩዱስን ለማስፈረም 84 ሚሊዮን ኢሮ እንዳዘጋጁም ታውቋል። መሐመድ ኩዱስ እንግዲህ በሳውዲ አረቢያ የሚቀርብለትን የገንዘብ መጠን በመፈለግ ዌስትሃምን ለመልቀቅ ፈቃደኛ እንደሚሆን ይጠበቃል። በፖርቹጋላዊ አለቃ የሚመራው ማንቸስተር ዩናይትድ የአንድ ዓመቱን ሆላንዳዊ አመካኝ ዣቪ ሲሞንስን ካሪቢ ላይፕዚክ ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። አስቶንቪላ በዚህ ክረምት በቼልሲ ይለቃል ተብሎ የሚጠበቀው እንግሊዛዊውን የክንፍ መስመር ተጫዋች ኖኒ ማዱኬን ማስፈረም እንደሚፈልግ አረጋግጠዋል። እንዲሁም ኤሲ ሚላን እና ባየር ሙኒክ ቤንጃሚን ሴስኮ ለማስፈረም ሁለቱም ፍላጎት አላቸው። ነገር ግን የአርቢ ላይፕዚግ አጥቂ ወደ ፕሪሚየር ሊግ መዛወሩን መፈለጉን ተከትሎ ፕሪሚየር ሊጉ ላይ አርሰናልና ማንቸስተር ዩናይትድ የሀያ አንድ ዓመቱን ተጫዋች የሚፈልጉ ሁለት ክለቦች መሆናቸውም እየተገለጸ ይገኛል። ባየር ሙኒክ ስልሳ ሚሊየን ዩሮ የሚገመተውን የብራይተን ግብ ጠባቂ ባርት ቨርብሩገንን ለማስፈረም በዝግጅት ላይ እንደሆኑም ቴሌግራፍ እየዘገበ ይገኛል። ማንቸስተር ሲቲ ወይም ቸልሲ ፖርቹጋላዊን ኮከብ ክርስቲያኖ ሮናልዶን በአንድ ወር ኮንትራት ሊያስፈርሙ ይችላሉ ተብሎ እየተዘገበ ነው። ይህንንም ተከትሎ በክረምቱ የዓለም ክለቦች ዋንጫ ላይ መጫወትም እንደሚችል ናሳር ጀባር ዘግቧል። ባየር ሙኒክ የሊቨርፑልን የክንፍ መስመር ተጫዋች ጉዲ ካክቦን በክረምቱ ለማስፈረም ከአምሳ ሚሊዮን በላይ ወጪ ለማድረግ ፍቃደኞች እንደሆኑ እየተነገረ ይገኛል። ፊቻዴስ ነው የዘገበው። ማንቸስተር ሲቲ የዓመቱን አማካኝ ሁጎ ላርሰንን ስለማስፈረም የመጀመሪያ ንግግርና ኢንትራክት ፍራንክፈርት የጠየቀውን አይተው ቢያንስ 50 ሚሊዮን ዩሮ ለመክፈልም እንደወሰኑ እየተዘገበ ይገኛል። ስካይ ስፖርት ጀርመን የዘገበው። ቸልሲዎች የባርሴሎናውን የመስመር ተከላካይ ጁልስ ኩንዴን በክረምቱ መስኮት ቀዳሚ ዒላማ አድርገው ማስፈረም እንደሚፈልጉም እየተዘገበ ይገኛል። እንግዲህ እነዚህንና የተለያዩ የዝውውር ዜናዎችን በዝርዝር ነገ በሚኖረ